ከአንድ ወር ቆይታ በኋላ ሀይሚና ብሩኬ ወደ አዲስ አበባ ሊመለሱ ነው። እውነት ለመናገር ማን እንደ ቡታጅራ፣ ቡታጅራ ሲገቡ እኮ ሰላማቸው፣ ቀልባቸው፣ ወዛቸው በአንዴ ነው የሚመለሰው። እና አብሶ ደግሞ ሰላማቸው ማንም የሚረብሻቸው የለም። ያን ያክል የሚያጨናንቅ ቪዲዮ አይሰራም። ያው ቪዲዮ ቢሰሩም ቶሎ የሚያልቅ ፕራንክ ነው። ያን ያክል የሚያስጨንቅ ነገር አይደለም የሚሰሩት እና ያው ሀይሚም እየተናገረች ነበረ፣ እንደዚህ የወፈርኩበት ምክንያት ሰላም አግኝቼ ነው። እኔ ከሀሳብ ወጥቻለሁ። አሁን እያሰብኩኝ አይደለም። ከቤተሰቦች ጋር ነው ያለሁት፣ እና በጣም ተላምጃቸው፣ እንደውም መለየቱ በጣም ከባድ ነው እያለች ነበረ። እና ከዚህ ጋር ሀይሚ ስለ ሰላም ታወራለች። አሁን በጣም ደና እንደሆነች፣ ውስጧ ሰላም እንዳለው እያወራች ነው። አንዳንድ ሰዎች ግን ምንድን ነው ደግሞ የሚያወሩት? እኔ እኮ አንዳንዴ ነገሮቹ ይጋጩብኛል ሀይሚ የምትናገረው ና ሌላ ሰው የሚያስበው ሰላም ሰላም ቤተሰብ እንዴት ናችሁ? ይለኝ ሰላማችሁ ብዝትርፍ ይበልልኝ። እንግዲህ ለአለቃውም አለቃ አለው። ሀይምዬ የፕራንክ አለቃ እንደሆነች እናቃለን። ዛሬ ደግሞ እሙሽ መታባታለች፣ ፕራንክ አድርጋታለች ማለት ነው። ግን እኮ እናቶች የልጅ አንጀት አይደለም ያላቸው። ልጅ በጣም ጨካኝ ነው የምር። እናታቸውን ፕራንክ ሲያደርጉት አያላችሁ እስከ መጨረሻው ያስጨንቋቸዋል ምናምን። እናት ግን ነው አሁን ሀይሚ እንዳትደነግጥባት ነው እንደዛ እየሳቀች ስትናገረ ነበር። አይሄድም እያለቻት ወላሂ ስትስቅ ነበረ። እና በኋላ ላይ ራሱ እንዴ ስስቅ ራሱ አታውቂም እንዴ ውሸትን እንደሆነ እያለቻት ነበረ። ባለፈው ራሱ ሀይሚ ማለት ኤፍሬም ሀይሚን ፕራንክ እናድርጋት ሲል እናትየው እንዴ ነው ያለች። የሀይሚ እናት እውነት እኔ በቃ እንድታዝን አልፈልግም ልጄ ነው ያለችውና የእናት አንጀት እንደዚህ እንስፍስፍ ነው። እሙሽ ግን አትሳቀችኝ መኪናውን ስጣትና ትሂድ አላለችም። አይ ሙሽዬ መኪናው ምን ያደርግላታል? የሚያስፈልገው ብሩኬ ነው። ያው አዲስ አበባ ደግሞ ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ አይደምቅም። ሁላ አይመጣውም እና አይመጣውም ይላል ብሩኬ። ብሩኬማ ያው ሀይሚን ሊያስጨንቃት አስበው ነው እሙሽን ምክር አድርጓ መጣትና፣ እሙሽዬ ደግሞ ጉድ ሰራችሁ እየሳቀች። ያው ደስ የሚል ቀለል ያለ ፕራንክ ነበረ። ግን እሙሽ ጠበቅ አድርገው ቢሆን ሀይሚ ተርበስፍታ ነው የምትሞተው። የኔ ደንጋጣ ግን እኮ ደንጋጣ ከሆነች ሀይሚ በጣም እና ወዶችዬ፣ አሁን ብሩኬ በቲክቶክ የለጠፈው ቪዲዮ ማለት ከዚህ የተቆረጠ ነው። አይታችሁታል። ወደ መጨረሻው አካባቢ ሲስቁ፣ ሲበሉ፣ ሲጠጡ ብቻ እየሳቁ ነበር። እዚህ የተቆረጠ ቪዲዮ ይመስለኛል ቲክቶክ ላይ የሄደውና ቲክቶክ ላይ ስናያት አሁን ሀይሚ በጣም ደስተኛ አይደለችም። ይበር በጣም ደስተኛ ነች የኔ ቆንጆ። አሁን ላይ በቃ ሰላም ነኝ ብላ ተናግራለች ልጅቷና እሷ ባለቤቱ ሰላም ከሆነ ምንድን ነው እኛ ሌላ ነገር የምናወራው ነው የኔ ጥያቄ። አሁን እኔ ከዛ ላይ ሳያቸው እጅግ በጣም ደስተኛ ናቸው። ሀይሚ ምንም የተሰማት ነገር የለም እና ውስጧ የሆነ ነገር አለ እንደዚህ እንደዚህ። ኧረ ኧረ ተው፣ ግን የማይባል ነገር አንበል ወገን። እንደ ምን ሆነን ነው? ግን ሌላው ደግሞ ያው ሀይሚ ለምንድን ነው እናት አባቷን ሳታሳየን አዲስ አበባ የምትመለሰው የሚል ጥያቄም እየተነሳ ነው። በእርግጥ እኮ ጋሽዬን አይተነዋል፣ ባለፈው ከብሩኬ ጋር ጋሽዬን አይተነው ነበረ እናቷንም ካላችሁ ደግሞ እናቷ እኮ የለችም። እናቷ ሐዋሳ አደለች ማለት፣ ሐዋሳ ሂደዋል። የተመለሰችው ሀይሚ ብቻ ነች መሰለኝ፣ ነው ወይስ ነው ተመልሳለች? እኔ አላቅም። ባለፈው እህቷ ያው ሐዋሳ እንዝናና ምናምን ብላ እንደውም እናቷን ፕራንክ እያደረገቻት ነበር አደለም? እኔ አልተመለሱም ብዬ ነው የማስበው። እና ይሄ ከክፋት የሚወሰድ ነገር አይደለም። በቃ ያልተመቻቸ ነገር ሊሆን ይችላል፣ ያላመጣቻቸው እንጂ ላለማምጣት ፈልጋም አይደለም እኮ ያው ብዙ ጊዜ ነገሮች አይመቻችም እንግዲህ አንደኛው ሰው ሲገኝ አንደኛው ላይ ይገኝ ይችላል እንደኔ ሀሳብ ግን እናትየው የሀይሚ እናት ገና ሐዋሳ ነች የመጣች አይመስለኝም ብትመጣም እንኳን ቡታጅራ ብትሆንም እንኳን በቃ ሀይሚ ያላመጣችበት ምክንያት ይኖራታል በቃ ወይም አለመቻት ብሎ ሊሆን ይችላል እና ከዚህ ጋር ብሩኬ የሆነ የሆነ ነገር ስላለ እንደ ሀይሚ ቢሩኬ አረኔ እኔማ ማ ይህን ነገር አልናገረውም። እኔ ግን እኔ አንዳንድ ሰው እንዴት እንደሚያስብ ግራ ነው የሚገባኝ። ለማንኛውም ሀይሚና ቢሩኬ በጣም ሰላም ናቸው። አሁን ላይ ያው አዲስ አበባ ሊገቡ ነው። እንግዲህ ዌልካም ቱ አዲስ አበባ ብለናል። ውዶቻችን ግን ማለት ስለምትወዷቸው ይመስለኛል እንዲህ ውስጣችሁ ጥልቅ ብሎ ሌላ ሀሳብ የሚገባውና ሀይሚ አልተከዘችም ምንድን ነው የሚባለው ቤት አልተከዘችም። ውስጧ ላይ ምንም ነገር የለም። ውስጤ ላይ ያለውን ሀሳብ አውጥቼ ጥያለሁኝ። የሚያስጨንቀኝ ነገር የለም። አሁን ሰላም ነኝ ብላለች። እና እናንተ ራሳቸውን አታጨናንቁ ውዶችዬ። ይህን ያልኩበት ምክንያት እንደው ዝም ብዬ አይደለም። ከአንዳንድ ከአንዳንድ ቦታ የሆነ የሆነ ነገር እያየውኝ ነው። እና ማለት በቃ ራሳችን ይህን ያክል ያልተፈጠረን ነገር ለመፍጠር አንሞክር።